ያለፉትን ዘጠኝ ዓመታት ሳይካሄድ የቆየ ውድድር የመላ ኢትዮጵያ ጨዋታዎች በነገው እለት በኦሮሚያ ክልል በጅማ ከተማ እንደሚጀመር ታውቋል። ይህ ውድድር በ2008 ለመጨረሻ ጊዜ በሐዋሳ ከተማ በቀድሞ በደቡብ ክልል ስር ነበር የተደረገው። ከዛ በኋላ በተለያዩ ጉዳዮች የውድድር ሳይደረግ ቀርቷል። በዘንድሮ ውድድር ላይ 26 የስፖርት አይነቶች በጅማ ከተማ እንደሚደረግ ያገኘ ነው መረጃ ያመላክታል። ቅድም እንደጠቀስከው ለ ለኢትዮጵያ ስፖርት ሲያመጣ እንደነበር ይታወቃል። በአትሌቲክስ፣ በቦክስ፣ በእግር ኳስም ጭምር በርካታ ስፖርተኞች ከዛ ውድድር እንደሚወጡ ይታወቃል። በብሔራዊ ውድድር ደረጃ መጫወት የቻሉ ተጫዋቾች የተገኙበት ነው። አሁን ዘንድሮ ነገም ይጀመር ውድድር አለ። ጂማ ላይ ነው የሚካሄደው በ26 የውድድር አይነቶች ይካሄዳል። ማዕከላዊ ኢትዮጵያ በ15 እንደሚሳተፍ ያገኘነው መረጃ ያሳያል። ያለፉትም ተከታታይ ቀናት በወልቂጤ መቀመጫውን አድርጎ ማዕከላዊ ኢትዮጵያ ቡድን ዝግጅት አድርጎ ነበር። በትላንትና ዕለት ወደ ጂማ ቅንቷል። በዚህ ዝግጅት ዙሪያ ላይ አጠቃላይ ከማዕከላዊ ኢትዮጵያ ክልል ወጣቶችና ስፖርት ቢሮ ምክትል ኃላፊና ዋና ቢሮ ኃላፊ ጋር ቆይታ አድርገናል። ምን ይመስላል ዝግጅታቸው፣ በዛ ውድድር ላይ ምንድን ነው የሚጠብቁት የሚል ሀሳብ አንስተንላቸዋል። ከሀሳባቸው ተከታትለን እንመለስ። ሀገር አቀፍ ደረጃ በኦሮሚያ ክልል ጅማ ከተማ በሚካሄደው ውድድር ላይ የምንሳተፈው ዋናው እንግዲህ የክልላችን ያሉ ወጣቶች በስፖርቱ ልማት ተሳታፊና ተጠቃሚ እንዲሆኑ ከዛም አልፎ በሀገር ደረጃ በሚዘጋጁ ውድድሮች ተጠቃሚም እንዲሆኑ ነው። ከዛ ባሻገር በእንዲህ አይነት ውድድሮች ወጣቶች፣ ታዳጊዎች፣ አገርን የሚወክሉ ልጆች የሚመለመሉበት ለአካዳሚ፣ ለማዕከላት፣ ለክለባት እና ለብሔራዊ ቡድን ጭምር የሚመረጡበትና ወጣቱ በስፖርቱ ልማት ተሳታፊ ከማሆን ባሻገር ተጠቃሚ እንዲሆኑ የክልሉም ወጣሽና ስፖርት ቢሮም የክልሉ መንግስትም ትኩረት አድርጎ እየሰራ ያለበት ሂደት ነው ያለው። ከዚህ መነሻ አስፈላጊውን ዝግጅት በማድረግ ለአገር አቀፍ ለመሳተፍ በአስራ አምስቱ ስፖርት አይነት ጠንካራ የሆነ የዝግጅት ስራዎችን እየተሰራ ያለበት ሂደት ነው ያለው። መላ የኢትዮጵያ ጨዋታ ላይ ለመሳተፍ ወልቂጤ ላይ በተመሳሳይ መልኩ የልምድ ልምምድ እያደረጉ ነው ያሉት በርካታ ስፖርተኞችም ከ250 በላይ ስፖርተኞች ወልቂጤ ላይ ሰፍረው አሉ። ያ ብቻም ሳይሆን በ1ት ና በአስራ አምስት የስፖርት አይነት እንደም እንደመላ አገራዊ ጫዋታ ለመሳተፍ ዝግጅት ጨርሰናል። መጀመሪያ መጀመሪያው እንደ ክልላችን ጠንካራ የሆነ የመንግስት ድጋፍ ነው ያለን። ወጣቱ በስፖርቱ ልማት ተሳታፊም ተጠቃሚም እንዲሆን የክልሉ መንግስት ልዩ ትኩረት አድርጎ እየሰራበትና በበጀትም ድጋፍ ያደረገበት ነው። እንደ አዲስ እንደመሆናችን መጠን በሰፊው ውድድር ነው። በ15 ስፖርት አይነት ከ195 ስፖርተኛ በላይ ነው ያሳተፍነው። ሀያ አሰልጣኞች አሉ። ዘጠኝ ቴክኒክ ባለሙያዎች አሉ። እንዳጠቃላይ 265 የስፖርት ልዑካን በሀገር አቀፍ ደረጃ ለ15 ቀናት ውድድር ላይ ይሳተፋሉ። በዚህ ሰአት ፋይናንሻሊ ሰፊ በጀት የሚጠይቅ ነው። በዚህ በጀት መንግስትም ቢሮም የሚመለከታቸው አካላት ልዩ ትኩረት አድርጎ ድጋፍ ያደረጉንበት ሂደት ነው ያለው። ይህ ደግሞ ለክልላችን የክልላችን መልካም ገጽታም በዚህ ውድድር የምናሳይበት ያለንበትን ሂደት የምናንጸባርቅበት ሂደት ነው ያለው። በዚህ ደረጃ ጠንካራ ክልል ጠንካራ ተፎካካሪ ከዚህ በፊት በነበሩን ውድድሮች በታዳጊዎችም፣ በባህል ስፖርትም፣ በልዩ ልዩም ለየት ያሉ ተስጦ ያለን ክልል እንደሆነ በደንብ ያሳየንበት ነው። በሀገር ደረጃም ያሉን ዓለም ሪከርድ እየሰበሩ ያሉ የእኛ ስፖርተኞች የእኛ አትሌቶች ያሉበት ነው። እነሱ ሊተኩ የሚችሉ ታዳጊዎችንም ማፍራት እንዲቻል የተጀመረበት ነው ያለው ስፖርት። እንደ ክልላችን ዘርዘር አድርገን ብናነሳ ብዙ ጸጋም ፖቴንሻልም ያለበት ክልል ከመሆኑ ጋር ተያይዞ ቀጣይም እንደ ወጣቶችና የስፖርት ቢሮ ይህንን አጠናክረን ለመስራት እቅድ ይዘና ያለን ስራም እየሰራና ያለን በርካታ አትሌቶች ወጥተዋል። በርካታ የእግር ኳስ ተጫዋቾች ወጥተዋሉ። በተለያዩ የስፖርት አይነቶች ክልላችንን የሚወክሉ ወጣቶችንም ለማፍራት ችለናል። ይሄ ከክልል አልፎ በሀገር አቀፍ ደረጃም ብዙ ስራ እየሰራን ነው፣ እየቆየ ነው። ሀገር አቀፍ የስፖርት ውድድር መላ የኢትዮጵያ ጨዋታ ውድድር ይማለ። እነዚህንና ሌሎች የስፖርት ስራዎችን በርካታ ስራዎችን እንደ ወጣቶችና የስፖርት ቢሮ እየሰራ ያለን እኛ መጀመሪያ በወጣቱ በስፖርቱ ልማት ተሳታፊም ተጠቃሚም እንዲሆን እየሰራን ያለ ነው። አንደኛ ክልላችን ገጽታ የክልላችን ጸጋዎችን ማስተዋወቅ ነው። ማዕከላዊ ኢትዮጵያ ያለበት ደት ማዕከላዊ ኢትዮጵያ በስፖርቱ ያለውን ጸጋ እናስተዋውቃለን። በዚህ መድረክ በስፖርቱ መጀመሪያ ተሳታፊ እንሆናለን። ከተሳትፎ ባሻገር ደግሞ አቅምና በተስጧችን መነሻ ሰፊ የሆኑ ውጤት እናስመዘግባለን የሚል እምነት ነው ያለው። ለዚህ መነሻ እንዲሆን ዝግጅት እያደረግ ነው ያለንበት ደት ነው ያለው። በአስራ አምስት የስፖርት አይነት ነው የምንሳተፈው ከአስራ አምስቱ ከአምስት ስድስት በላይ ስፖርት አይነቶች ላይ ወርቅ ሜዳሊያ እናመጣለን የሚል ጠንካራ ዝግጅት አድርገናል ለዚህም በልጆቻችንም እንተማመናለን እንደኛ ደግሞ ያሉንንም ጸጋ ለይተን ዋንጫ ሊያመጡ የሚችሉ ውጤት ሊያመጡ የሚችሉ ስፖርተኞች ከሁለት ወር በፊት እዚሁ በተደረገው ክልላዊ ውድድር ላይ ለይተን፣ ስለዚህ ትልቅ ውጤት እንጠብቃለን። ክልላችንን የሚያስጠራ ከክልል አልፎ በሀገር አቀፍ ደረጃ ክልልን የሚወክሉ ስፖርተኞችንም እንጠብቃለን። ክልላችን የሚሳተፍበት ወቅት የክልሉ መንግሥት ልዩ ትኩረት አድርጎ ነው ሰፊ ውድድሮችን እንድናካሄድ እየደገፈን ያለው። የክልሉን መንግስት ቢሮንም የሚመለከታቸው አካላትን እናመሰግናለን። እንግዲህ ዝግጅቱ ጠንካራ ነው። ክልላችንን በደንብ አስተዋውቀን ውጤትም እናስመዘግባለን የሚል እምነት ነው ያለኝ። አመሰግናለሁ። ዝግጅታቸውን ተከታትለን ተመልሰናል። አሁን የማዕከላዊ ኢትዮጵያ ክልል በመላው ኢትዮጵያ ውድድር ላይ ማለትም ስድስተኛ መላው ኢትዮጵያ ውድድር ላይ ልዩ ልዩ ሻምፒዮን ምን ይዞ ይመጣል የሚለውን ደግሞ ተከታተለን ወደፊት ለተመልካቾቻችን ይዘ የምንቀርብ ይሆናል። በአስራ አምስት ስፖርት አይነቶች እንደሚሳተፉ ነው የቢሮ ኃላፊዎቹ እና ምክትል ኃላፊው የነገሩን። ማዕከላዊ ኢትዮጵያ ክልል እንደሚታወቀው በእግር ኳሱ ስፖርት በደንብ የሚታወቅ አካባቢ ነው። ከዛም ባለፈ በእጅ ኳስም የሚታወቅ አካባቢ ነው። በአትሌቲክሱም ተፎካካሪ የሆኑ አትሌቶችን ለኢትዮጵያ ያበረከተ ነው። ይህ ውድድር ደግሞ ተተኪ ስፖርተኞችን ከማመንጨት አንጻር ትልቅ ነገር የሚያበረከተ እንደሆነ ይታወቃል። ማዕከላዊ ኢትዮጵያ ክልልም ተተኪ ስፖርተኞችን እያሳየናል ብለን እንጠብቃለን። በቀጣይነትም ውጤቱ ምን ይመስላል የሚለው ሀዲያ ስፖርት እየተከታተለ ለተመልካቾቹ የሚያደርስ ይሆናል።